ሰላም። ዛሬ የምንመለከተው አንድን የፋይናንስ ስርዓት ውስጥ ለመወዳደር ብቻ ሳይሆን ስርዓቱን ሙሉ ለሙሉ ለመቀየር የተነደፈን እጅግ ደፋር ስትራቴጂ ነው። ይህ ዝም ብሎ ማሻሻያ አይደለም፣ አብዮት ነው ሊባል ይቻላል። ይሄ ጥቅስ በቀጥታ ከራሳቸው ከስትራቴጂው አዘጋጆች የስራ ማጠቃለያ የተወሰደ ነው። እዚሁ ከጅምሩ ምን ያህል ትልቅ ዓላማ እንዳላቸው በግልጽ ያስቀምጡ ነው። እሺ ይህ ሁሉ ታላቅ እቅድ ሊፈታው የተነሳው ዋናው ችግር ምንድን ነው? እስቲ መጀመሪያ ችግሩን በደንብ እንመርምረው። የኢትዮጵያን ኢኮኖሚ እያጋጠመው ያለውን ይህን ውስብስብ ተቃርኖ በደንብ እንየው። እንግዲህ ዋናው ችግር የእድገት ምጸት ወይም ፓራዶክስ ኦፍ ፕሮግረስ ተብሎ የሚጠራው ነው። በወረቀት ላይ ቁጥሮችን ስናይ የኢትዮጵያ ኢኮኖሚ እያደገ ይመስላል። ነገር ግን ከስር መሰረቱ ስንሄድ በመንግስት ፖሊሲና መሬት ላይ ባለው እውነታ መካከል አምሸናና ልዩነት አለ። እና ይሄ ልዩነት በሚሊዮኖች የሚቆጠሩ ሰዎችን ከስርዓቱ ሙሉ በሙሉ ውጭ አድርጓቸዋል። ይህ ችግር ደግሞ ሁለት ገጽታ አለው። በአንድ በኩል በተቋማት ደረጃ የምርት አመንጭነት ክፍተት የሚሉት ነገር አለ። የማለት ምን ማለት ነው? ገንዘብ አለ፣ ካፒታል አለ ነገር ግን ኢንቨስት የሚደረግባቸው ጥረት አላቸው ሊያድጉ የሚችሉ ፕሮጀክቶች የሉም። በሌላ በኩል ደግሞ ወደ ታች ወደ ማህበረሰቡ ስንወረድ የመጨረሻው ማይል ቀውስ አለ። የፋይናንስ አገልግሎቶች ወደ ገጠሩ ህዝብ በጭራሽ መድረስ አልቻሉም። እነዚህ ሁለት ውድቀቶች ደግሞ እርስ በርስ ተቆላልፎ ስርዓቱን ሙሉ በሙሉ ሽባ የሚያደርግ እኩይ አዙሪት ወይንም ቪሸስ ሳይክል ፈጥሯል። እስቲ ከታች ከህብረተሰቡ ደረጃ ምንም አይነት መረጃ ስለሌለ ስጋታቸው የተቀነሰ ለኢንቨስትመንት የሚሆኑ ንብረቶች መፍጠር አይቻልም። ጥራት ያላቸውን ንብረቶች ከሌሉ ደግሞ ትልቅ ተቋማት ኢንቨስት ለማድረግ ይፈራሉ። ኢንቨስትመንት ከሌለ ደግሞ ይህንን የመጨረሻውን ማይል መሰረተ ልማት ለመግንባት ገንዘብ አይኖርም። ይሄ ደግሞ መልሶ ወደ መረጃ እጦት ይመልሰናል። አያችሁት አዙሪቱ ዝም ብሎ ይቀጥላል። እንግዲህ ይሄንን እጅግ ከባድ ሆኔ እኮ ያዙሪት ለመስበር የተቀረጸውን ባለብዙ ብዙ ሽፋን እና በጣም ብላተኛ የሆነ መፍትሄ እስቲ እንመልከት። የስትራቴጂ ዋናው ልብ ስልታዊ አርቢትራዥ ወይም ሲስተሚክ አርቢትራዥ የሚባለው ነው። እዚህ ጋ ያለው ወሳኝ ነጥብ ይሄ ነው። አላማቸው ባለው በተሰባበረ ገበያ ውስጥ ገብቶ መወዳደር ሳይሆን ፍጹም አዲስ የሆነ ቀልጣፋ ገበያ መፍጠር ነው። ይሄ አካሄድ ነው ከሌሎች ሁሉም የሚለያቸው። ታዲያ መፍትሄው እንዴት ነው የተገነባው? በሶስት የተሳሰሩ ፕሮጀክቶች የተገነባ ድልድይ ነው ብለን ማሰብ እንችላለን። በአንደኛው ጫፍ ማሞሮ የተባለው የተቋማት የምርት ፋብሪካ አለ። በሌላኛው ጫፍ ደግሞ ሁለት የስር ሰደድ ምሰሶች አሉ፤ ገበያ ሊንክ የሚባለው የግብርና ገበያና ቀንጢቅ የሚባለው ዘመናዊ ዕቆብ እነዚህ ሁለቱ ናቸው ህብረተሰቡ በቀጥታ ወሳኝ የሆኑ መረጃዎችን የሚሰበስቡት። ይሄ ደግሞ ራሱን በራሱ የሚያጠናክር የመረጃ የበላይነት አዙሪት የሚባል አስደናቂ ስርዓት ይፈጥራል። እንዴት ነው የሚሰራው? ከታች ከገበያ ሊንክ እና ቀንጢቅ የሚሰበስበው ልዩ መረጃ ብርሃን የተባለውን ሰው ሰራሽ አስተውሎት ይመግበዋል። ይሄ ኤአይ ደግሞ መረጃውን ተንትኖ የተሻሉ የፋይናንስ ምርቶችን ይፈጥራል። የተሻሉ ምርቶች ደግሞ ብዙ ካፒታል ይስባሉ። ብዙ ካፒታል ደግሞ ብዙ ስራ ከታች እንዲሰራ ያስችላል። እጅም ማለት ተጨማሪ መረጃ መሰብሰብ ማለት ነው። አያችሁት? በመጨረሻም ማንም ሊፎካክረው የማይችል የመረጃ ከባቢ ይፈጥራል ነው። ጥሩ ይህ ሁሉ ስርዓት በጣም የሚደንቅ ነው። ነገር ግን ትልልቅ ተቋማት፣ ባለሀብቶች እንዲህ ነው ሊያምኑት የሚችሉት? ደህንነቱ የተጠበቀ እና ሕግን ያከበረ መሆኑን የሚያረጋግጠው የቴክኖሎጂ መሰረቱ ምንድን ነው? እስቲ እሱን እንይ። እንግዲህ ስርዓቱ ከጅምሩ ጀምሮ እምነትን ለመገንባት ነው የተነደፈው። ለምሳሌ የኢትዮጵያን አዲሱን የውሂብ ሉዓላዊነትን ሕግ ለማክበር ሃይብሪድ ክላውድ የተባለ ቴክኖሎጂ ይጠቀማሉ። በጣም ወሳኙ ነገር ደግሞ ስጋት ያለበትን ክሪፕቶ ከረንሲ ምናውን በማስወገድ ደህንነቱ በተጠበቀ ሃይፐርሌጀር ፋብሪክ ቴክኖሎጂ ላይ ነው የተመሰረተው። ይሄ ማለት ቁጥጥር የሚደረግበት የግል ኔትወርክ ነው ማለት። እስካሁን ያየነውን ነገር ሁሉ በጣም ትልቅ ነው። ነገር ግን አሁን የዚህ ሁሉ እቅድ የመጨረሻውና እጅግ በጣም ታላቅ የሆነውን ዓላማ እንመለከታለን። ይህ ችግር በኢትዮጵያ የካፒታል ገበያ ውስጥ ፈጠራንና እድገትን አንቁ የያዘ መሰረታዊ ችግር ነው። የፈሳሽነት እጦት ወጥመድ ይሉጣል። ነገሩ እንዲ ነው። ትልልቅ ዓለም አቀፍ ባለሀብቶች በአንድ ኮምፓኒያ ላይ ኢንቨስት ቢያደርጉ ከጥቂት ዓመታት በኋላ ያንን ኢንቨስትመንት ሸጠው ገንጀባቸውን በቀላሉ ማውጣት ካልቻሉ፣ ከመጀመሪያውኑ ኢንቨስት ለማድረግ ያመነታሉ። ይህናው ወጥመቱ። ታዲያ የዚህ ሁሉ እቅድ የመጨረሻው ግብ ይህንን ወጥመድ መስበር ነው። መፍትሄውስ? ፍጹም አዲስ የሆነ ገበያ መፍጠር። ይኸውም የኢትዮጵያ የግል ዋስትናዎች ልውውጥ ወይም ኢፒኤስኤም የሚባለው ነው። ይሄ አዲስ ገበያ ደግሞ ሁለት እጅግ ወሳኝ የሆኑ ሀገራዊ ጥቅሞች አሉት። አንደኛ ለዓለም አቀፍ ባለ ሀብቶች ገብተንበታል፣ ስንፈልግ ደግሞ በዚህ መንገድ እንወጣለን የሚል ግልጽ መውጫ መንገድ ይሰጣል። ይሄ ደግሞ ከፍተኛ የውጭ ካፒታል ወደ ሀገር ውስጥ እንዲጎርፍ ያደርጋል። ሁለተኛ የሀገር ውስጥ ኩምባኒዎች ለሰራተኞቻቸው በቀላሉ ወደ ገንዘብ የሚቀየር አክሲዮን እንዲሰጡ ያስችላቸዋል። ይሄ ማለት ምን ማለት ነው? የሀገር ውስጥ ምርጥ ባለሙያዎችን እና አእምሮችን ይዞ መቆየት ያስችላል ማለት ነው። እሺ፣ ይህን ሁሉ ታላቅ ራዕይ መሬት ላይ ለማውረድ ለማስጀመር የሚያስፈልገው የመነሻ ገንዘብ 1.55 ሚሊዮን ዶላር ነው። ይሄ ገንዘብ ለ18 ወራት የሙከራ ጊዜ ነው የሚውለው። ዋናው ዓላማው የፕሮጀክቱን አዋጭነት በተግባር በማሳየት ወደፊት ለሚመጣው ትልቅ ኢንቨስትመንት በር መክፈት ነው። እዚህ ጋር ነው ታሪኩ ትንሽ ውጥረት የሚፈጥረው። በጣም ድንቅ እቅድ አለ። ራዩ ግልጽ ነው። ነገር ግን እቅዱን ለመጀመር አንድም ሳንቲም የለም። ጥያቄው ይሄ ነው። ንድፉ አለ። ግቡ ግልጽ ነው። ነገር ግን ይሄንን የሙከራ ፕሮጀክት ያለምንም የመነሻ ካፒታል እንዴት ነው ማስኬድ የሚቻለው? የመጨረሻው ምዕራፍ ለዚህ ነው መልስ የሚሰጠን። መፍትሄው በጣም ብላተኛ ነው። ምንም ገንዘብ ባይኖርም በእጅ ያለው ያ ይዩ ንድፍ፣ ያ አእምሯዊ ንብረት ራሱ ትልቁ የመደራደሪያ ኃይል ወይም ካፒታል ሆኖ ያገለግላል። ስትራቴጂው ገንዘብ አልባ ስልታዊ ልውውጥ ይባላል። ይሄ ማለት ምን ማለት ነው? የእቅዱን ብቸኛ ባለቤትነት በመጠቀም የገንዘብ ድጋፉን ለማግኘት የሚያስፈልጉትን ሌሎች ግብዓቶች በልውውጥ ማግኘት ማለት ነው። በሌላ አነጋገር የእቅዱን የወደፊት ዋጋ እንዳሁኑ ገንዘብ መጠቀም፣ በጣም የሚገርም አካሄድ ነው። ይሄ ቻርት ብልህነተኛውን ልውውጥ በደንብ ያሳያል። በአንድ በኩል የእቅዱ ባለቤት ወይም አርኪቴክቱ ለአዲሱ የገበያ ስርዓት ያለውን ብቸኛ እቅድ እንደ መደራደሪያ ያቀርባል። በሌላ በኩል ደግሞ ስትራቴጂካዊ አጋሩ ይህንን እቅድ ተጠቅሞ የገንዘብ ድጋፍ ለማግኘት የሚያስፈልጉትን የቴክኒክ እና የህግ ተገዥነት ስራዎችን በሙሉ ያከናውናል። በመሰረቱ ሀሳብን ለተግባር የመለወጥ ስለ በመጨረሻም የስትራቴጂው አስደናቂ ብልሃት ይህን ነው፣ የወደፊቱን ገበያ ዋጋ ተጠቅሞ የአሁኑን እውነታ መፍጠር። ይህ እቅድ ስለሚያስከትለው ሰፊ ተጽዕኖ ብዙ የሚያስብ እና የሚያሰላስል ነገር ትቶ ያልፋል።